ሰሚያልሽ እንዳመለጥሽን በድብቅ ፍቅራችንን እንኳን ብንጀምር የሆነ ቀን መታወቁ አይቀርም። ያኔ ደግሞ እንደነገርከኝ እህቴን ትገሏታላችሁ። እንዳይታወቅና ይፋ እንዳይወጣ የምታደርገው አንቺ ነሽ። ምናልባት እሱ እንዲታወቅና ሰዎች እንዲያውቁለት ከፈለገ እኛ አላማችንን እስከምናሳካ ድረስ ለማንም ትንፍሽ እንዳይል ታደርገዋልሽ። የመፍትሄ ሀሳብ ብላ ያመጣው ነገር ምንም አላሳመነኝም። እሺ አንቺ ሌላ ሀሳብ አምጪ። ምናችን ነው? ብቻ ቆማችሁ ታትገቡም እንዴ? ህያብ፣ አንቺ ግቢና፣ እኔ እና እሱ እናየዋለን። እሺ፣ እሺ፣ እሺ። የሮዳስን ነገር እንዴት አደረግህ? ሁለት ሰዎችን ልኬ ያልከኝን እያደረግኩ ነው፣ አዝዣቸዋለሁ። እና እስካሁን ምን አዲስ ነገር አለ? ያዟት? ቆይ ልደውልላቸው። ሄሎ፣ እንዴት አደረጋችሁ? ምን ያዛችኋት ነው። እሺ፣ ምን ተፈጠረ? ምን አሉ? ሊዟት ብለው አመለጠቻቸው። ቦርሷን ጥላ ስለሄደች ስልኳን ይዘነዋል አሉ። እሷ እንጂ ስልኳን ምን ያደርግልኛል? አንተ አትረባ፣ ሰዎቹ አይረቡ፣ አንድ አይነት ናቸው። ትሰማለህ? የሮዳስን ነገር ከነገ እንዳያልፍ። ሰዎቹ ናቸው አይደሉም? አለቃ እንጂ ብቻ ልጌታ ከታዝለው ስልኳን ወስደውባታል ይህን ፈልገህ ነው አዎ አለቃ ተስፋዬ እንዳይጠራጠር ብዬ ነው ግን እሱም ማምለጧን ስነግረው ተናዶ ከነገ እንዳያልፍ ብሎኛል ታዲያ ነገ ልጄ ልትገላት ነው አረ አልገላትም አለቃ ለእሱ ሌላ እቅዳለኝ ጥሩ ከዚህ በኋላ ግን ሰዎችን ልጄ ያጠገብ ቢደርሱ ሰዎችንም አንተንም ተስፋዬንም ነው የምገላቸው ተደብቀሽ፣ ሺ እየሰማሽ ነበር? አዎ ምን ነው ትጠራጠሪኛለሽ ማለት ነው? አልተጠራጠርኩሁም። ታዲያ ግቢ ስልሽ ለምን አልገባሽ? አሁን እሱን ተወውና እነዚህ ሰዎች በህልውናችን እየመጡ ነው። አዲስ እቅድ ማቀድ አለብህ። አሁንማ ችግሮቻችን የጋራ ናቸው። አቅድ ሳይሆን እና እቅድ አብሬህ ይሄን እንዳላቅድ ሌላኛውን አለቃ አላውቀውም? ምን ይፈልግ ምን ያስብ አላቅም። ጊዜው ሲደርስ እነግርሻለሁ። መቼ ነው ጊዜው? የኔና የዘድንግል ፍቅር ሲቆም ነው። እሺ አንደኛው አለቃ ገረመው ነው። ገረመው? ገረመው ደግሞ ማን ነው? የሩዳስ አባት። ምን እና ለዛ ነው እኔና ዘድንግል አብረን እንድንሆን የማይፈልጉት። በሩዳስ ምክንያት አይደለም። አንቺ እናሱ እንድትለያዩ የፈለገበት የራሱ የሆነ ምክንያት አለው። አንቺ በጓሮች ግቢ፣ እኔ በዚህ ገባለሁ። በድጋሚ ካየን ተስፋዬ ሊጠራጠር ይችላል። አምስት ነው የምትመጣው? መተህ ምን? ለእኔ ጊዜ አትሰጠኝም፣ አትንከባከበኝም። ቆይ እኔም አላውቀው። አዲስ የተፈጠረ ነገር አለ? የለም። ታዲያ ከሌለም ምን ደይ ቀየረ? የተቀየርኩ መስሎች ነው እንጂ ነው። አየህ፣ አሁን እንኳን አይኔን እያየኸው አይደለ? ቆይ ያስቀየምኩ ነገር አለ? የለም። እሺ ቀንህ እንዴት ነበር? ጥሩ ነበር ቢኒ። በጣም ናፍቀኸኛል። እኔም ናፍቀሽኛል። ቀን ያርካሚ ነበር እና ማረፍ አለብኝ።

ብርድ ላይ ብቻሽን ምን ሰረልሽ? ወደ ውስጥ አትገቢም እንዴ? አንተን እየጠበኩ እንዴ። ምን ነው የተፈጠረ? አዲስ ነገር አለ እንዴ? አረ ምንም ነገር የለም። ባይሆን በሰላም ነው እስካሁን የቆየሁት። በጊዜ መጥቼ አንቺ ከምረብሽ ብዬ እኮ ነው። እኔን አትረብሸኝም ሳትፈልጊ። የእኔ ሁኚ ፍቅሬን ተቀቢኝ ያልኩሽ አይደል እንዴ? መቼም ከዚህ በላይ መረበሽ የለም የእኔ ሁኚ ማለት ደግሞ። ከመቼ ጀምሮ ነው መረበሽ የሆነው? መጨቅጨቁስ ሮዳስ እኔን ታሰለቸኝ እንደነበረው እኔም አንችን እያሰለቸዎች እንደሆነ መስሎ ተሰምቶኝ ነው። አላሰለችኸኝም። ደግሞ ትንሽ ጊዜ ስጠኝ አልኩ እንጂ ሽሸኝ አልፈልግህም አላልኩም። ገና ለገና አልፈልግህም ትለኛለች ብለህ አእምሮህን ስላሳመንከው ሳታውቀው ከእኔ እየሸሸህ ነው። ፍራቸኝ ነው። እኔስ ምን ላልክ? በአጉል ተስፋ አንቺን አንቺን እያልኩ በኋላ ብጎዳስ? አንዳንዴ አውቀህ ነው የሚመስለኝ። ምኑን? አንተን ማፍቀሪን አልካድኩም። ግን ጥላያኝ፣ እንደማትሄድ እኔ ልመንበት። ለእሱ ደግሞ ትንሽ ጊዜ ስጠኝ ነው ያልኩት። ጊዜ መስጠት እኮ አይደለም የከበደ። ግን እኔም አንቺ የሚፈልገውን የፍቅር ህይወት ሳንኖር የሆነ ነገር ተፈጥሮ እኔም አንቺም እንዳንቆጭ ነው። እኛ እስካልፈቀድን ድረስ ምንም ነገር መሀላችን አይገባም። ለየትኛውም ሴት እንደዚህ በአጭር ጊዜ ይህን የሚያክል ስሜት ተሰምቶኛ ያቅ። ህያብዬ በጣም አፈቅርሻለሁ። ኧረ ጭራሽ ለሌላ ሴትም እንዲ እንዲሰማህ ትፈልጋለህ? በፍጹም አልፈልግም። ጨዋታሽ ራሱ ደስ ይላል፣ ለዛ አለው። ምን ነው ደበርኩሽ? እንዲህ ለምን እንደሆነ አላቅም፣ አይንህን ማየት ያስፈራኛል። ደግሞ እንዲፈታ ስትል ነው? ሽም ያምርብህ፣ ባንተ ኩርፊያ አያምርም። እኔም እኮ ፈታ ማለት ፈልጋለሁ፣ ግን ልቤም አይምሮዬም አንቺን ብቻ ነው የሚፈልጉት። አንቺ ደግሞ ያው ድጋሚ ልንጨቃጨቅ እንዳይሆን፣ ባይሆን ደክመሃል፣ ደክመሁን የዋል ከዋል አስቁመህ አንቺን ሳይኮ ድካሜም ሐዘንም ይጠፋል። ዘድንግል ይቅርታ፣ በጣም ስሜቴ መቆጣጠር አቅቶኝ እኮ ነው። እሺ በቃ ውመሽቷል፣ ንግባ። አሰላም፣ አልገባችም እንዴ? ቢንጂ፣ ጸበል ቀርታ አምጣል እስኪ። እሺ በቃ እኔ ልወጣ ነው። ማታ ማምሸት ስለማይቀር አሁን ትንሽ ብናወራ ደስ ይለኛል። ስለምን እናወራለን? ስለኔና ስለ አንተ ነዋ። ደግሞ እንደ ድሮ እንዴት እንደምትወደኝ ንገረኝ እስኪ። ምን ያህል እንደምወድሽማ ታውቂያለሽ እኮ። አውቃለሁ፣ ግን አሁን መስማት ፈለግኳ። እወድሻለሁ፣ በቃ ሁሌ ነው። ማታ ስመጣ ምን እጅልሽ እንታ? ምንም አልፈልግም። አንተ ብቻ በሰላም ነው። ባዶ እጄን አልመጣም። በቃ በእኔ ምርጫ ይዤልሽ እመጣለሁ። ለማንኛውም ማወሌ ነው። እሺ ደህና ዋይ። አትስመኝም? እንዴት አደርክ ቆንጂት? እንዴት አደርክ? ዛሬ ሰው ልጅ የት ሄዶ ነው? እማማ አንድ ቦታ ደረስ ብዬ ልምጣ ብላ ወጥታለች። እና ቁርስ ሰርተሻል ወይስ አብረን እንስራ? ዛሬ ስራ የለህም እንዴ? አለ ግን ከሰዓት ነው የምወጣው ብዬ ነው። እሺ በቃ ቁርስ ልስራለ። አይ አሁንማ በላውኩ። እንዴት አይንሽ ነበር የራበኝ በላ። እኔ ማሳፈር ስራዬ ብለህ ተያይዘዋል። ምን ላድርግ? ላስብበት ያልሽኝ ፍቅሬን፣ እኮ ቶሎ እንድታስቢ ከረዳሽ ብዬ ባትልም፣ እየፈጠነ ነው። ከልብሽ ነው? መቼም አንተን ለማሽኮርመን ብዬ አይደለም የተናገርኩት። እንዳፈጣጠኑ ከሆነ መቼ የሚደርስ ይመስልሻል? ፈጥኖ እንደሚደርስ ከተነገረህ በቂ ነው። አንተ ተዘጋጅተህ መጠበቅ ብቻ ነው ያለብህ። እንዴት አደርክ? አለሁ አሁንም እንደተቀየም ከኝ ነው እንዴ ለምን እቀየማለሁ ወንጀሉን የሰራኸው አንተ እንጂ እኔ አይደለሁም እኮ መቼም ልጅህ ነኝና እንደ ልጅነቴ አባቴ ወንጀለኛ ባይሆን ደስ ይለኝ ነበር ከሆነ ግን ምን አደርጋለሁ ልጅቷ በይወስላለች ይቅርታ ይንም ካሳ ይንም ሰጣታለሁ የረፈደ ካሳ ባደረስክባት አደጋ የተሰቃየችውን ስቃይ ያጠፋላታል ይሄ የቆየ ይቅርታ ተኝታ ያሳለፈችውን ጊዜ ተካላታል ታዲያ ምን አድርግ ነው የምትለኝ ሁሉም በጊዜው ነበር መሆን የነበረበት ለማንኛውም ለሚመጣብህ ነገር ተዘጋጅተህ ነው መጠበቅ ያለብህ። አልገባኝም። አንተ ይቅርታህና ካሳህን ይዘህ ስትሄድ እነሱ ግን ምንም ሳይፈልጉ ላጠፋው ጥፋት እንድትቀጣ አሊያም እንድታሰር ይፈልጉ ይሆናል። መቼም አጥፍቶ ተጸጽቶ ይቅርታ እንደመጠየቅ ትልቅነት የለም። የሰራኸው ሌላውን ተልፋ አልጨመርኩም ብትለው። አልገባኝም። ስሮዳስን ለማስገደል እየሞከርክ እንደሆነ እናውቃለን። ይህን ነገር አሁ ካለ በደዛ እኛ ጋር ብዙ መረጃ እንዳለ ታውቃለህ። አሁን ደግሞ አዲስ ጋ ስመጣ ያለውን ጊዜያዊ የደባቸው ምርቶች እንዳሉ ደርሰንበታል። እሱንም ለልጄ እንዳንልክለት አለቀቅ። በምን አወቃችሁ ያን ሁሉ መረጃ? ሳተነ ከእኛ የሚደበቅ ነገር እንደሌለ እስካሁን አለማወቅህ ይገርማል። አለቃ ይህንን ነገር የግል ጉዳይ ነው ከቻላችሁት ለእኔ ተውልኝ። የምንተውልህ ጊዜ አሁን አይደለም። አሁኑን ሮዳ ስለማስገደል ያሰማራቸው ሰዎች ገለል አርግ። መቼም ምን ተፈጠረ ብዬ እንዳልጠይቀው እውነቱን አስነግረኝ። ለማንኛውም ደህና ዋል። እመት ነው። አባቴ ሲመጣ ደነገጥሽ? እ አሁ በጣም ነው የደነገጥኩት። እኔ እምልህ የሰሙም ግን ይመስለሃል? አዎ ሁሉንም ሰምቷል። እንደውም እየጠየቀ የነበረው ምን ምን አሉ? የሰማሁት ነገሩነት ነው ወይ እና ምን አልካቸው? አዎ እኔና ህያ ብጮኛሞችደን አልኩት። ግን በጣም ተናዱ። አላልኩም። ቤተሰቦቹ ከኔ ጋ እንድትሆን አይፈልጉም። ልጃቸውን ለሀብታም መዳር ነው የሚፈልጉት አንቺ ባሰብሽው ነገር እንኳን አይደለም የተናደደው። እና ታሪያ በምንድን ነው? አይ እሱማ እኔ ፈልጋት ነበር ምናምን አለኝ። ሄድ እባክህ፣ አትቀልድ። ይልቅ ምን አሉ? እንዴት ይችን የመሰለሽ ልጅ ሳታገባ ታስቀምጣት አለ። አሁኑ ቀኑን ተነጋገሩ እና ወስናችሁ ንገሩኝ። እኔ ድራችኋለሁ። ለኔም ቆንጆ ቆንጆ ልጆች ወልዳችሁልኝ አያታደርጉኛላችሁ አለ። በእናታ አትቀልድ፣ እውነቱን ንገረኝ። ውሸቴ ነው ባክሽ፣ ምንም አላለኝ የሰማንም አይመስለኝ። እኔ ደግሞ የሰሙን መስሎኝ በጣም ደንግጬ ነበረ። ቢሰማም ችግር የለውም። ዋና ወይናችን እንፋቀር እንጂ ማንም ምን ቢል ግድልኝ። አ እንደዛ እንኳን አትበል። ከቤተሰብ ያልተባረከ ትዳር ብዙም ደስተኛ አያደርግም። መቼም ደስተኛ አያደርግም ብዬ የደስተኝ ምንጭ ማጣት የለብኝም አይደል? ማጣት ሳይሆን አሳምን ነው ያልኩ። ለእሱ ጊዜ ይድረስና እንወያያለን። ባይሆን አሁን ምላገዝ አይ ምንም፣ ሂድና ቁጭ በል። አንተ እዚህ ስትሆን ስራ መስራት አልችልም። እውነትም ታፈቅሪኛለሽ ማለት ነው። ይሁንልህ፣ ሂድ አሁን። ቁጭ በል። ሄሎ፣ አለው። እንዴት ነው? እሺ። ስለዚህ አሁን የግድ መጣት አለብኝ? እሺ፣ በቃ መጣ። እሺ፣ እሺ። ይቅርታ እንግዲህ ዛሬ ጓጎሉትን ቁርስን ለመብላት እድሉን አላገኙም? እንዴ? ለምን? እኔ የማስፈልግበት አንድ ስራ አለ፣ ወደዛ ልሄድ ነው እና በልታ። አትሄድም። እኔ እየጠበቁ ስለሆኑ ቶሎ መሄድ አለብኝ። አይቆይም እኮ ቶሎ እሰራልሃለሁ። የአንችን የአንቺን ቁርስ ጠብቄ በልቼ እስከሚሄድ ድረስ ሰዓቱ ይረፍድብኛል። ባይሆን ሙያሽ ሌላ ጊዜ እቀምስልሻለሁ። አሁን ግን አላስጠብቃቸው ልሄድ፣ በቃ ሰላም። ምን ሆኜ ነው በተደጋጋሚ ስለ ሮዳ ሰማስብ? ምንድን ነው እሷን አገኛት አገኛት ይሄ ፍቅር ሊዜ ነው እንዴ? እንደዛማ አታረግም ቢኒያም። ቺ በጣም የምትወዳት በጣም የምትወድ ፍቅረኛ ያለች እኮ ከሷ ስለ ሌላ ሴት አታስብም። ቺ እንደውም ጧት ወጣ እኮ አስቀይ ማ ነው የወጣው? ፍቅረኛ ይቅርታ መጠየቅ አለብህ። አዎ አለብኝ። ሄሎ ማለት ሮዳስ ነኝ። ቢኒ እንዴት ነሽ? ማታ እኮ ስደውል ስልክሽ አልሰራም። አሪፍ እ ስልኬ ባክ ትንሽ ተበላሸ። በቃ ከፈለከኝ በዚህ ስልክ ቁጥር ደውልልኝ። እኔ የምልሽ ዛሬ ይመችሽ እኮ ነው ማታ ለማንገናኘት እ እኔ እንጃ፣ እርግጠኛ አይደለሁም ግን በቃ እሺ፣ እንደዋወል። እሺ፣ በቃ ፕሮግራምሽን ነኝና አሳውቂ። እሺ፣ እሺ። ቢኒ ቻውሽ። እሺ፣ በቃ ቻው። ምን ሆነ ነው? ምን እያረክ ነው ግን? እንዴ ማሚ ወዴት እየሄድሽ ነው? አንድ ለቅሶ አለ፣ ቀብር እየሄድኩኝ ነው። እና እንደዚህ ተሸፋፍንሽ ነው እንዴ ምትሄጂ? ፀሐይ እኮ ነው ማሚዬ። ገነት በጣም ነው ያዘንኩብሽ። ግን ምን ነው እንዴ? ልጅሽ እኔን አላገባም ሲለኝ ቢያንስ እንኳን ደውለሽ ስሜቴ እንዴት እንደሆነ መጠየቅ አልነበረብሽ? እሱስ ልክ ነሽ፣ ግን ይህን ሰሞን በተለያየ ጉዳይ ቢዜ ሆንኩና ለዛ ነው። ይልቅ ወደ በኋላ ቤት ነይና እናወራለን። አሁን ቸኩያለሁ፣ ልሄድ። ቻው መቼም ከዚህ አጠፋን ብዬ ነው እዚህ የመጣት። ልክ ነህ። ም እናፈለገ። አረ በጭራሽ ቢሮ ገብቼ ስወጣ እኮ እዚህ ትኖራለህ ብዬ ደግሞ የስራ ፊርማ እንዳለ ስለማቅ እንዴት ሆንክ ብዬ። አሪፍ ነበረ። ምን አሉ? ተስማማችሁ? አይ ገና ነን። ስለ እኛ ሙሉ መረጃ ማወቅ ይፈልጋሉ። ሙሉ መረጃ ማለት ድርጅቱ እስከዛሬ ምን እንደሰራ፣ ድርጅቱ እስከዛሬ በሰራቸው ስራዎች ተከሶ ያውቃል ወይስ አያውቅም፣ እስከዛሬ የያዛቸውን ፕሮጀክቶች ባለው ጊዜ አጠናቋል ወይስ አላጠናቀቀም። ስለ ባለቤቱ ሙሉ መረጃ። አሁን ደግሞ ድርጅቱ በእኔ ስም ስለሆነ ስለኔ ሙሉ መረጃ ማወቅ ይፈልጋል። ምንድነው? ይሄን ያህል ማካበል? ዝም ብሎ አብሮን አይሰሩም እንዴ? የውጭ ድርጅት ስለሆነ አብራቸው ስለሚሰራ ድርጅት ቀድሞ ማወቁ ይፈልጋል። ታዲያ እንዴት ነው የሚያጣሩት? እሱ አይታወቅም። በተለያየ መንገድ ነው የሚያጣሩት። እኛም ጋር ከሚሰራ አንድ ሰው በማይታወቅ መልኩ ይጠይቁታል። በጣም ከባድ ናቸው። አዎ ለሚገቡበት ነገር በኋላ እንዳይጸጸቱ፣ ቀድሞ ነው የሚጠነቀቁበት። ብቻ ከኛ የሚጠበቀውን እናሟላ እንጂ ሌላው ችግር የለው። እኛማ ሁሌም ቢሆን እኮ ከበቂ በላይ ዝግጁ ነን። እሺ፣ አንተ ጋስ ምን አዲስ ነገር አለ? ገና ጅማሬ ላይ ነን። የሆነ መስመር የያዝና እናወራበታለን። አይ ጥሩ። እንደዛ ከሆነ የሮዳስን የስራ ፕሮፖዛል በቃ ተውኩ አይደል? አሁን ሳስበው ግን ቆንጆ ስለነበረ ብንቀበለውም አይጎዳንም ነበር። ተጀምሮ መሀል ላይ ከሚቆም ከነአካቴ አለመጀመሩ ይሻላል ብዬ ያው የሮዳስ ነገር ስለማይታወቅ፣ እሱስ ልክ ነህ። የእሷ ነገር አይታወቅም። ሄሎ፣ አለቃ። አዎ፣ ጨርሻለሁ። እሺ፣ መጣሁ። እንግዲህ አለቃ ደወሉ፣ ትቼ መሄድ ነው። ችግር የለውም ማለት ነው። እኔም ቀጠሮ ስላለኝ ትንሽ ቆይቼ መውጣት የመውጣት ጥሩ። መልካም እንዴት ነህ? ጠዋት እኮ በደንብ ስላላየሁሽ አሁንሽ ብዬ ነው የመጣሁት። ስለመጣ ደስ ብሎኛል። ምሳ ከመጣህ ብዬ እንደ የምትወደውን ነገር ነው የሰራሁት። ለ አቅርብና ብላ። እኔ እንኳን አረበኝ፣ አንቺ ግን በለሽ? አዎ በልቻለሁ። ግን በጣም ጠቆርክብኝ። ያው ፀሐዩ እኮ ነው። እሺ ቡና ላፍላለህ? አይ ይቅርብኝ። ጠዋት እኮ በደንብ ስላላየሁሽ ብዬ ነው እንጂ ስራ ትቼ ነው የመጣሁት። እናምንም ሳቅም ስልት ወጣ ነው እየነገርኩሽ ኤልሹ ኤልሹ ነው ያልከው? የኔ ፍቅር፣ እናት የሚባሉት ቃላቶች ቀሩ ማለት ነው? እነሱም አልቀሩም። ያው በግድ ካልበላ ስላልሽ ኮን ልሽ አልኩሽ። እሺ በቃ ሊዲ፣ እኔ ፍቅር፣ እማታ ስመጣ በደንብ እናወራለን። እሺ ደናይ ችግር አለ እንዴ? መቼ ችግር ጠፍቶ ያውቃል። ትናንት የሮዳስን ነገር ጨርሶ ቢሆን ኖሮ ዛሬ ባልተቆጨው ነበር። ያው በአንተ ግዴለሽነት ምክንያት እንደፈራሁት ዋጋ ከርሱ። የምን ዋጋ ነው? ሰዎች ደውለ ስለ ሮዳስ እንደሚያውቁና ምንም እንዳናረጋት ነግረውኛል። እንዴት አወቁ? ምን አውቃለሁ። የእነሱ ሰላይ ማን ይሆንማ። አላውቅም፣ ብቻ ግን ግራ ተጋብቻለሁ። በጣም ይገርማል። ቆይ ለምን እሷ እንዳንገላ ፈለጉ? አላውቅም። ታዲያ ቀጣይ እቅዳችን ምንድን ነው አለቃ? ስለ እቅድ ስትጠይቅ ትንሽ አታፍርም? ምን ነው አለቃ፣ የተሰጠህን ቀላል ስራ መስራት ያልቻልክ እንደገና ሌላ ስራ እንስራ ትላለህ አለቃ። ምን ላድርግ ብለህ ነው? እስካሁን አብረው ነው የሚሰሩት። እኔ ላኳቸው፣ እንዴት እንደሆነ ባላቅም እሷ ግን አመለጠቻቸው። የሆነ ሆኗል። እንግዲህ አሁን የምታስረዳኝ ምን እንዳደርግ ነው። አንተ ስላልከኝ ብዬ ነው። አንተ የኔ ጭንቀት ገና አልገባም። ይሄ ሰውዬ ገና በቀሌን ሳልጀምር ተስፋ ቆረጠ ማለት ነው። ሄሎ፣ የጠፋ ሰው አለሽ። እሺ፣ እዛው ጠብቅሻለሁ። ደግሞ ይቺ ምን ልታውራ ነው? በር ላይ ነኝ። አንድ የማናግሪሽ ነገር ስላለ ውጭ እናውሪ። እሺ። ሰናክል አንድ ነገር ተፈጥሯል። ምንድን ነው አለቃዬ? አንቺና ዘድንግል ፍቅር እንዳይጀምሩ ንገራቸው አለ። ምን እናሽ ብለህ መጣህ? ቆይ ቃላችንስ ታዲያ? ምን ማድረግ ነበረብኝ? እንደምንም ብለህ ማሳመን ነበረብህ። የእኛ አለቃ ፍቅራችን ነው ተባብለን ነበር። ቃላችንን ላለማጠፍ፣ ፍቅራችንን ለመጠበቅ ምንም ነገር እናደርጋለን ተባብለን ነበር። አንተ ግን ይህን ሁሉ የሚንድ ነገር ይዘህ መጣህ። በጣም ታሳፍራለህ። ብዙ ለማሳመን ጥሬ ነበር ግን ጭራሽ በእናንተ ፍቅር ለምን ይህን ያህል እንደተከራከርኩ፣ ታፋጦ ጠይቀኝ። አማራይ ሳጣሽው ብዬው መጣው። ተስፋዬን ለመበቀል ያሰብከው ፍቅርህን ለማዳን እንደሆነ ስትነግረኝ አመኝህ ነበር። ጉድ አደረግከኝ ፈቃዱ። አሁንም እመኝኝ፣ አልዋሸሁሽም፣ ቃሌንም አላጠፍኩ። ከዚህ በላይ ዓላማችንን ለማሳካት እኔም አንተም ቆፍጠን ብለን ካልታገልን ዛሬ በፍቅራችን የመጡ ነገ ደግሞ በህይወታችን ይመጣሉ። እሺ፣ እሺ። ብዬው መጣው ማለት አንቺ እንድትቀበዩ እፈልጋለሁ ማለት እኮ አይደለም። ታዲያ ምን ማለት ነው? ተሸንፌ ወይ ደግሞ ቃሊን አጥፌ አይደለም። ይሄንን ያልኩሽ ከማታው በኋላ እኔና አንቺ አንድ ነን የተባለውንና የሚባለውን ነገር እየነገርኩሽ በጋራ መፍትሄ እንድንፈልግለት ነው ያለኝ ነው የነገርኩሽ። እሺ መፍትሄ ብለህ ያመጣ ያመጣኸውን ስማው ሌላው ለያይ እንዴ ነሽ? አላው እንዴት ነሽ? አላው እንዴት ነሽ ግን ጣፋሽ? በሰላም ነው። አዎ በሰላም ነው። እኔማ አሁን ወደ ቤት እየመጣ ነው። ልጅ ልወልኩሽ፣ እውነት? አረ በደስታ ነው መቀበልሽ ካልሽሽ። አንቺ ኮ ዙራታ ነሽ። ፈታ ለማለት እንዳትጂ ቢየ ትቀልጅብኛለሽ አይደል? ለውጣስ የት ነው መውጣ ስመጣ ታዲያ ምን ይዤ ልምጣ? አንቺ ብቻ ነኝ፣ ሌላ ምንም ነገር አልፈልግም። እንደዛ የሚባል ነገር የለም ወይ ልምጣና አብረን ወጥተን አንዳንድ ነገር እገዛለሁ። እሺ ካልሽ እየደረስኩ ስለሆነ ብዙም አልቆይም። እሺ ነኝ።